ሰላም ጠና ስትልኛ ጎራ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ላይ ይዤላችሁ የመጣትኝ ስለ ሄደራ አሶሲዬሽን ነው። በሄደራ አሶሲዬሽን ምክንያት የተዘጋጀ አንድ የሆነ ትሬኒንግ አለ። እሱን ትሬኒንግ እንዴት መውሰድ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ጋይስ ይሄ ራሳችሁን ጭንቅላታችሁን መፈተን ለምትፈልጉ እኔ ሌዚ አይደለውም መስራት ይችላለሁ፣ ሪል ነገሮች ላይ ተሳትፌ ሪል እውቀት ይዤ ገንዘብክ ማድረግ ይችላለ የሚል እምነት በራሳችሁ ላይ ያላችሁ ልጆች ልትሳትፉበት የምትችሉ ነው። በቃ ዝም ብሎ ሾርት ከት በትንሽ ነገር የሆነች ነገር አድርጎ ገንዘብ ለማግኘት የሚያስብ አይምሮ ያላችሁ ልጆች ለእናንተ አይሆንም። ሶሱም ማይንድ ሴታችሁን ፊክስ አድርጋችሁ መሳተፍ የምትችሉ ከሆነ ይህን ነገር ፓርቲስፔት አድርጉ ማለት ነው። ሶ እንደምትመለከቱት ዌብሳይቱ ይሄ ነው። ሄድራ አሶሲዬሽን ምንድን ነው የሚያደርገው መሰላችሁ? ፈንዲንጎችን ይሰጣል፣ ትሬኒንጎችን ይሰጣል፣ እንዲሁም ደግሞ ፓርትነርሽፖችን ያደርጋል ማለት ነው ከተለያየ ኢንስቲቱሽኖች ጋር ከዛ በኋላ ሪል ወርልድ ላይ ሊተገበሩ የሚችሉ ነገሮችን በሄድራ ኔትወርክ ላይ መተግበር እንዲችሉ ይሰራል ማለት ነው። ሶ በዚህ ነገሮች ላይ ዲቴይል ማወቅ የምትፈልጉት ነገር ካለ እንደምትመለከቱት እዚ ጋ የቴሌግራም ቻናላችን አለ። እዚ ጋ ጆይን አድርጉን። እዚ ላይም ሬጅስተር የምታደረጉበትን ሊንክ ኦልሬዲ እዚ ጋ አስቀምጭላችኋለሁ። እንዲሁም ደግሞ እዚ ጋ እንደምትያዝ ኢትዮጵያን ብሎክቼን ኔትወርክ ከዳር ብሎክቼን ጋ አብሮ ኮላብሬት በማድረግ ፓርትነርሺፕ በመፍጠር ነው ምን ያደረጉልን ይህንን የብሎክቼን ትሬኒንግ ያመቻቹልን ማለት ነው። እሺ ጋይስ እሶ አሁን ምን ይመስላል ዌብሳይቱን የሚለውን እኒ እዚህ ኮርስ ኦብጀክቲቭ ላይ እንደምታዩት አንደርስታንድ ዘ ፈንዳሜንታል ሶፍ ዌብ ስሪ ይላል። ስለዚህ ስለ ዌብ ስሪ ያሉ ፈንዳሜንታል ነገሮችን አንደርስታንድ እንድታደርጉ በዚህ ኮርስ ኦብጀክቲቭ ላይ ትማራላችሁ ማለት ነው። አንደኛው ሶ ዌብ ስሪ ሁ እንደምታውቁት ፈንዳሜንታል ቴክኖሎጂዎች ላይ ነው ምን የተደረገው ቢውልድ የተደረገው እነሱም ብሎክንቼን ክሪፕቶ ከረንሲና ስማርት ኮንትራክት እንላቸዋለን እንዲሁም ደግሞ ኪ የሆኑ ካራክተሪስቲክስ አላቸው ዌብ ስሪ ላይ ማለት ነው እሱ ምንድነው ዲሰንትራላይዜሽን ነው ይሄ ምን ማለት ነው አንድ ሰው ኦን አያደርገው ዌብ ስሪ ላይ ያለውን ነገሮች በሆነ ገቨርንመንት ወይም በሆነ ትልቅ ካምፓኒ ብቻ አይደለም ኮንትሮል የሚደረገው በሁሉም እዛ ላይ በሚሳትፉ ሰዎች ስለሆነ ማለት ነው ዲሰንትራላይዝድ ነው እንዲሁም ደግሞ ኔቲቭ የሆነ ፔይመንት አለው የራሱ ከረንሲ አለው ማለት ነው ወይም ክሪፕቶ ከረንሲ እንደምንለው ማለት ነው እንዲሁም በተጨማሪ ደግሞ ብሎክቼን ቴክኖሎጂን ይጠቀማል ማለት ነው። ሶ ጋይስ አሁን ይሄ ቤዚክ እንደዚህ ነገር መነገራችሁ በኋላ ኮርሱ ላይ የምትገቡትን ነገር ነው የምትማሩትን አንደርስታንድ እንድታደረጉት ነው። በዲቴይል ደግሞ እንደምታዩት ኮርስ አውትላይኑ ላይ እዚ ጋር በግልጽ አስቀምጠውታል። አሁን ሞጁል ዋን ላይ የምትማሩት አሁን ትንሽ ነካ እንዳደረግ ነው ኢንትሮዳክሽን ቱ ዌብ ስሪ ና ሄድራ ነው። ስለዚህ እዚ ጋር ስፔሲፊካሊ በየሞጁሉ የምትማሩትን ነገር በዲቴይል አስቀምጣል። ስለዚህ ራሳችሁን ኢጅኬት አድርጋችሁ ተምራችሁ ለመሳተፍ ዝግጁ ከሆናችሁ ጆይን አድርጉ ማለት ነው። እንዲሁም ደግሞ መማር ብቻም አይደለም ልክ ተንብኔ ላይም እንዳያች መጀመሪያ እንደገለጽኩላችሁ ማለት ነው፣ እዚህ ጋር ቴሌግራም ሊንክ ውጭ እንዳደረግኩላችሁ እስከ አንድ ሚሊዮን ኢን ፕራይስ ዊን የማድረግ ቻንስ አለ። ያው እናንተ አንድ ሚሊዮን ሙሉ ታገኛላችሁ ማለት ሳይሆን ቶታል ፕራይዙ አንድ ሚሊዮን ሴት ተደርጓል። እንዳልኳችሁ መጀመሪያ ላይ ፈንዲንግ ትሬኒንግ ይሰጣሉ። ስለዚህ ፈንዲንግ አለ። አሁን ለምሳሌ እዚህ ጋር ምን ይባላል ሄዴራ አፍሪካ ሀካቶን ይባላል። የ25 ላይ አሁን እንገኛለን ስለዚህ ይህንን በመሳተፍ ደግሞ ፕራይዝ ማሸነፍ ትችላላችሁ። ይህን ትሬኒንግ ከወሰዳችሁ በኋላ ደግሞ እዚህ አሁን ያልኳችሁ ላይ ሄዴራ አፍሪካ ሄክተን ላይ በመሳተፍ ምን ማድረግ ትችላላችሁ ማለት ነው። ይህንን አንድ ሚሊዮን ፕራይዝ ላይ የሆነ ለእናንተ ደግሞ በተሳተፋችሁ ትያክል ዊን ካደረጋችሁ የምታገኙበትን ቻንስ ታገኛላችሁ ማለት ነው። ከዛስ አሁን ይህን ሰርቲፊኬት ፍሪ ነው የምታገኙ። እንደምታዩት እዚ ጋ ትሬኒንግ ዊስ ሰርቲፊኬሽን ነው የሚለው ስለ ሰርቲፊኬት አላችሁ። በኋላ ለምሳሌ አፕወርክ ፋይቨር ላይ የምሰሩ ልጆች እዛ ላይ ስኪል ይዛችሁ ትሄዳላችሁ ማለት ነው። በጣም ደግሞ የሚፈልግ ስኪል ነው። በጣም ገንዘብ ሜክ የምታደርጉበት ነው። ስለዚህ እንዳልኳችሁ መጀመሪያ ላይ ሌዚ ከሆናችሁ ወይም ደግሞ አይ እኔ አሁን ያለውበት ማይንስ ሄ ለእንዳይነገር ዝግጁ አደለም ካላችሁ ባትደክሙ ጥሩ ነው። ግን እኔ ጎበዝነኝ መጣር ችላለኝ ራሴን ማስተማር ችላለኝ፣ ከዛ በኋላ ጥሩ ደረጃ ራሴን በእውቀት ማድረስና ስኪል እንዲኖረኝ ገንዘብ መስራት ችላለሁ የሚል ነገር ካላችሁ፣ ዊቺዝ ጉድ ለእናንተ ማለት ነው። ኦኬ ሶ እንዴት ነው ሪጅስተር የምናደርገው ነው? አሁን እዚጋ እንደምታዩት ይህንን ለመሳተፍ መጀመሪያ ትሬኒንጉን መውሰድ አለባችሁ። ስለዚህ ትሬኒንጉን ለመውሰድ እዚጋ ሪጅስተር ማድረግ አለባችሁ። እዚጋ ግን ይህን ሪጅስተር ከማድረጋችሁ በፊት ዋሌት አድሬስ የሚጠይቅ ቦታ አለ። ስ እዚህ ጋር የምታስገቡት የሄድራ ዋሌት ነው። ዝም ብላቸው አመታችሁ ዋሌት አታስገቡም። ወይም ኢቪም ዋሌት ለምሳሌ የሜታ ማስክ ዋሌት ኢቪሞች ናቸው። እነሱ ማስገባት ምናምን አይችሉም። ስለዚህ ለሄድራ ዋሌት አድሬስ የምታስገቡትን ነገር ደግሞ ላሳያችሁ። እዚህ ጋር አሁን አዘጋጅቼላችኋለሁ። ሊንክ ስለማስቀመጥ አትጨነቁ። እዚህ ጋር ሃሽፓክ ይባላል ካሉ የተለያዩ ሄድራ ዋሌቶች ውስጥ አንዱ ይሄ ነው። ሶ ይሄን ሊንክ ከታች ከዲስክሪፕሽን ላይ ውሰዱ እና እዚህ ጋር አርድ ቱ ክሮም የምትላለች። ሶ አርድ ቱ ክሮም የምትሏን ክሊክ አድርጓት ማለት ነው። የዚህ ሜ ዳውንሎድ ያደርግና ምን ያደርግላችኋል? አድ ያደርግላችኋል፣ ይህንን ዋሌት ክሮማችሁ ላይ ማለት ነው። ሶ እዚህ ጋር እንደምታዩት ሎድ እያደረገ ነው። ዳውንሎድ አድርጎ ይጨርስና ደግሞ ቀጣዩን ሴፍ አሳያችኋለሁ። ኦኬ ጋይስ እንግዲ ዳውንሎድ አድርጎ ጨርሷል። ሶ እንደምትመለከቱት እንደዚህ ሪሙቭ ፍሮም ክሮም ብሎ ያሳያችዋል ይህኔ ተጭኗል ማለት ነው። ዚጋም እንደምታዩት አድል ትክሮም ይላችኋል። ሶ ይህንን ካደረጋችሁ ባለች የኤክስቴንሽን ምልክቷ እንትነኩና ይኸው እንደምታዩት ፒን አርጉት ማለት ነው። ከዛች ይህን መክፈት ነው፣ ልክ እንደዚህ ክሊክ አድርጋችሁ ይህኔ እንደምታዩት ልክ እንደዚህ አርጎ ያመጣላችኋል ማለት ነው። ሶ እዚህ ጋር ክሬቲንግ ዋሌት የምትለው ጋር መታችሁ ክሊክ ታደርጋላችሁ። ከዛ እዚህ ጋር ፓስወርድ ትሰጣላችሁ መጀመሪያ ማለት ነው። ሶ እዚህ ጋር ማትረሱትን በቃ ከትናንተ ጋር በረንብሪሌት የሚያደርግ ፓስወርድ አስገቡ ማለት ነው። ከዛ ልክ እንደዚህ አድርጋችሁ ከላይም ከታችም አንድ አይነት ፓስወርድ ካስገባችሁ በኋላ አያግሪ ትሉና ኔክስት ማድረግ ነው። ከዛ ልክ እንደዚህ ካረጋችሁ በኋላ እዚህ ጋር ሁለት አይነት ኦፕሽን አላችሁ። ሶ በጣም ጀማሪ ከሆናችሁ ለእንደይነት ነገር ምንም እውቀቱ ከሌላችሁ ሲምፕሊ እዚህ ጋር ኢሜይላችሁን አስገብታችሁ ኮንቲንዩ ዊዝ ኢሜይል ማለት ነው። ብዙም የሚከብድ ነገር የለውም። እሱ በእሱ መንገድ መሄድ ፈልጋችሁ ግራ ከገባችሁ እንዳልኳችሁ ቴሌግራም ቻናላችን ይሄው በጎን አለላችሁ። ሲጋ ተቀላቀሉና መጠየቅ ትችላላችሁ። ነ ዲስከስ ምናደረግበታለን ማለት ነው። ግን እዚህ ጋር አድቫንስ ክሪሽኑ ሞር፣ እኔ መመርጠው እሱ ነው። እሱን ብትጠቀሙ አሪፍ ነው። ብዙ ጊዜ ደግሞ አሁን የኔ ኦዲየንሶች በተለይ ኔ ፋሚሊዎች ታውቃላችሁ ስለ እንደዚህ አይነት ነገሮች ስለዚህ አዳዲስ ከሆናችሁ ግን እያያችሁ ያላችሁት ጆይን አርጉንና ጠይቁ ማለት ነው። ሰው ዚጋ ክሬት ኒ ዋሌት የሚለውን በዚህኛው መንገድ ተጠቀሙ ብዬ ሪኮመንድ አደርጋችኋለሁ። ሞር ሲኪር እንዲሆን ሰው ዚጋ ክሬት ኒ ዋሌት የምትለውን ክሊክ አድርጉ። ከዛ ዚጋ ሁለት አይነት ኦፕሽኖች አሉ። ሰው ዚጋ ይሄኛውን የመጀመሪያውን ምረጡ። ከዛ እንደምታዩት ልክ እንደዚህ ምን ይሰጣችኋል ማለት ነው። ሀያ አራት ኮዶች ይሰጣችኋል። እኔ ይህን ማሳያችሁ ስለማልጠቀምበት ነው፣ ለእናንተ ለኤግዛምፕል ስለምሰራው ነው። ይሄን እነዚህን ግን ለብቻችሁ ሲኪር አድርጉ። ለማንም አይሰጥን፣ ኢቨን ለራሱ ለዚህ ለዋሌቱ ካምፓኒ ቤት ጠየቁ እንኳን ከነሱ ነኝ ተብላችሁ አይሰጥም፣ አለ ይሄ የእናንተና የእናንተ ብቻ ነው። ሶ ይህንን እነዚህን ኢንፎርሜሽኖች በረንብ አድርጋችሁ የሆነ ቦታ ላይ ሴቭ አድርጉ እናያዙ ወይ ደግሞ ለጊዜው ይሄንን ስቴፕ ለማለፍ በስልካችሁ ካሜራ አንሱት ማለት ነው። ከዛ ይህንን ኔክስት ትላላችሁ። እንደምታዩት የቅድሞቹን እንደዚህ ይጠይቃችኋል ማለት ነው። ሶ የነሳችሁት ፎቶ ላይ ትሄዱና እዚ ያሉትን ኮዶች ታስገባላችሁ። ልክ እንደምታዩት አ እንደማረገው ማለት ነው። ሶ ፎቶ ስላነሳሁት ቅድም ሊያየውትኝት እንደዚህ እያስገባሁለት ነው ማለት ነው። ግልጽ ነው እንደዚህ ካደረጋችሁ በኋላ ልክ መሆናችሁን የምታውቁት እንደዚህ ሁሉም ላይ ግሪን ግሪን ያደርገዋል ሶ ሌላ የምንሰጣችሁ ሂንት ደግሞ እንዳለ እንደምታዩት ስሞል ሌተር ስለሆኑ ቻፕስሎክ አታብሩ ወይም ካፒታል ላይ አታርጉት ከዚህ በመቀደር እዚጋ መታችሁ ኔክስት ማለት ነው የዚህኔ እንደምታዩት ለዋሌታችሁ ኒክኔም ስጡ ይላችኋል። እዚ ጋር፣ አልፋኑመሪክ ካራክተርስ ማለት ከኤ እስከ ዜድ ያሉት ከአንድ እስከ ዘጠኝ ያሉትን መጠቀም ነው። ሶ እዚ ጋር እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። ለምሳሌ ኔ እንደዚህ ቫሪያንስ ብዬ ዋን ብዬ እንደዚ አስቀምጠለታለኝ። ከዛ በኋላ ነታችሁ እዚ ጋር አምናት ሮቦት የምትለዋን ክሊክ ማድረግ ነው። ከዛ እዚ ጋር ሞተር ሳይክል ይላል። ሞተር ሳይክሎቹን በመምረጥ ቬሪፋይ ማለት ነው። ልክ አይደለህም ማለት እንደዚህ ትክክል እስከምትሆኑ ድረስ እንደዚህ መምረጥ ነው። ከዛ ቬሪፋይ የዚህ ነው እንደምታዩት ሮቦት አለመሆኑ ቬሪፋይ አደረግ ከዛ ሶ እንደምትመለከቱት በዚህ ሰዓት ላይ ይሄንን አይነት ኮድ ሰጥቶኛል። ስለዚህ ለዚህ አካውንት ዩኒክ የሆነ አድሬስ ይሄ ነው ማለት ነው። ሶ እቺን አድሬስ ነው ምን የምታደርጉት ማለት ነው በኋላ ላይ አመታችሁ እዚህ ጋር ዋሌት የምትለዋ ላይ የምታስገቡት ማለት ነው። ሶ እችን ነው እንጂ ሌላ አይደለም ማለት ነው። ግልጽ ነው ጋይስ። ሶ እቺን ኮፒ አርጓትና እንደዚህ የሆነ ቦታ ላይ ሴቭ አርጓት ማለት ነው። እንዲሁም ደግሞ እዚህ ጋር ሪቪል ሪካቨሪ ኪስ የምትለው አንትነኩና የቅድሞቹን ምናልባት በፎቶ ብቻ አንስታችሁት ከሆነ ፕራይቬት ኪውንም እንዲሁም ደግሞ ሀያ አራት ወርድ ሲድ ፍሬዙንም ሴቭ ማድረግ ትችላላችሁ ሲኪር የሆነ ቦታ ላይ ማለት ነው። ሆነ ይህን አሁን ስለማልፈልገው እነዚህ ነገሮች አልገባም። ሆን ለቅድሙ ለሬጅስትሬሽኑ እንዲጠቅመኝ እቺ ኮፒ ያደረግኳትን ይይዝና የት እንመጣለ ማለት ነው። እዚህ ሬጅስትሬሽኑ ጋር እንመጣለ ማለት ነው። ከዛ እዚህ ጋር በቃ ሲምፕሊ ስማችሁን ማስገባት ነው፣ ሙሉ ስማችሁን፣ እንዲሁም ደግሞ እዚህ ጋር ለዚህ ሊጠቀመ ሰባችበትን ኢሜይል ታደርጋላችሁ። እዚህ ጋር ደግሞ ካምፓኒ ወይም ዩኒቨርሲቲ የሚለው ላይ ዩኒቨርሲቲ ላይ የተማራችሁ ከሆነ የተማራችሁበት ያለውን ዩኒቨርሲቲ ወይ ደግሞ የሆነ ካምፓኒ ላይ እየሰራችሁ ከሆነ እሱ እየሰራችሁበት ያለውን ካምፓኒ እዚህ ጋር ማስገባት ትችላላችሁ። ምንድሞ ስብስብ ነገር የለውም ማለት ነው። ከዛ እዚህ ጋር ስልክ ቁጥር አስገቡ ይላችኋል። እኔ ኦልሬዲ ስለተመዘገብኩ ስላለኝ ነው። እናንተ ግን እዚህ ጋር መታችሁ ልክ እንደዚህ ምን ታደርጋላችሁ? ኢትዮጵያን ትመርጣላችሁ። ከዛ ቁጥራችሁን እዚህ ጋር ማስገባን ነው። ይሄ እዚህ ጋር ዳር ኢትዮጵያ ይላል። እዚህ ጋር ቴሌግራም ላይ ገብታችሁ የምታገኙት ያልኳችሁ ሊንክ ላይ ራሱ ወደዚህ አድርጎ ነው የሚያመጣው። ይህንን አትቀይሩ። ግዴታ ይሄ መሆን መቻል አለበት። እሱን እንደዚሁ ተዉት ማለት ነው። ከዛ እዚህ ዋሊት አድሬስ የሚለው ቦታ ላይ ቅድም ዋሊት ክሬት ስናደርግ ያሳየኋቸው ኮፒ ረግናትን አመተን ልክ እንደዚህ ፔስት እናደርጋታለን። እዚህ ጋ ፓስወርድ እናስገባለን፣ ኢንሮል እንላለን ማለት ነው፣ ያኔ እንመዘገባለን ማለት ነው። ይሄንን ኢንሮል ስትሉ ምን ያመጣል? ኢሜል ላይ ኮድ ይላክላችኋል። እሱን ኢሜል ላይ ሂዳችሁ ቬሪፋይ ታደርጋላችሁ። ከዛ በኋላ ሎጊን ስታደርጉ እንደምትመለከቱት ልክ እንደዚህ ነው የሚመጣው ማለት ነው። ውስጡ እዚ ጋር እንደምታዩት ፕሮግረስ ዜሮ ነው፣ ገና ነው ያልጀመርኩትም። ሲምፕል የመታችሁ ስታርት ኮርስ ብሎ ኮርሱን መጀመር ነው ማለት ነው። ሶ የዛኔ ኮርሱን ተወስዳላችሁ ከዛ ደግሞ ኤግዛምን መውሰድ ትችላላችሁ። ያኔ ኤግዛሙን በምታልፉበት ሰዓት ላይ ሰርቲፍኬሽን ይሰጣችኋል ማለት ነው። ሶ በዚህ መልኩ ምን አድርጉ ማለት ነው ራሳችሁን እጭኬት አድርጎና። ለተሻለ ገንዘብ መስራት የምትችሉበት ቦታ ላይ ራሳችሁን አስገኙ ማለት ነው ጋይስ። ሶ ይህን ይመስላል። ስተከታተላችሁኝ በጣም አድርጌ አመሰግናለሁ። እንደዚህ አይነት ቆንጆ ቆንጆ ቪዲዮዎችን ይዤላችሁ ለመምጣት በረንብ አድርጌ እየሰራሁበት ነው የምገኘው ጋይስ። ያው እናንተ ግን ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱንና ሞራል ስጡን ማለት ነው ጋይስ። በሌላ ጥሩ ቪዲዮ መልሰን እስከምንገናኝ ድረስ ቻ